ለመሆኑ የሚፈሩት ሰዎች እነማን ናቸው? ትምህርት ተደርጎ እፀ መስቀል የተሰጣቸው ስለማን ነው የምትከለክለው? ያው ከሶስቱ አንዱ ነው ይላሉ። ያው አይሁድ ቀደም ሲል ለመደበቅ ሶስት ለማሰሳትም ሶስት ተራራ የሚያክል ተራራ ያላክለውት ነበረ፣ ቆሻሻን እየጣሉ እና የዚያን ጊዜ ከሶስቱ አንዱ ነው ይላሉ ሲላት፣ ይህንን ለማወቅ በዛሬው ዕለት ደመራ አስደምራ፣ ደመራው ነድዶ ፍም ሲጥል ሰንድሮስ የሚባል ነጭጣን አስጢሳ፣ ያጢስም ወደ ሰማይ ደርሶ ለማሳ ለማሳጀት ከሶስቱ ተራራ አንዱ ተራራይ ላይ ሰገደ። እንደምን አላችሁ፣ እንኳን አደረሳችሁ። አሁን እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በምስራቅ ጎጃም አገረ ስብከት በጎጃ ሰነ ሲሮዳ ቤተክህነት የቅዱስ ባለ መስቀሉን በዓል ነው እየተመለከታችሁ የምትገኙት። እንዲህ በአካባቢው እንደምታዩት ከታች በሊቃውንተ ቤተክርስቲያን ደመራው እየተለኮሰ ይገኛል። ህዝቡ በጣም በነቂስ ወጥቶ ባለ መስቀሉን እያከበረ ይገኛል። በዓሉ በሰላምና በጸጥታ እንደምታዩት እየተሰራ እየተከበረ ይገኛል። እስኪ አሁን ደግሞ ከሊቃውንተ ቤተክርስቲያን አንዳንድ ሰዎችን አግኝተን ስለበዓሉ የሚነግሩን ይሆናል ማለት ነው። አብራችሁ ተከታተኑ። እንግዲህ ሊቃውንተ እንደ ቤተክርስቲያን ካልናችሁ መካከል ከመካከላችን እንግዲህ አንድ አባት ይዘርላችሁ መተናል። እስኪ ስሞትን ይንገሩ። መምህር ስብሐት አስማረ እባላለሁ። የጎንቻ መድኃኔዓለም የቅኔ መምህር ሆኜ ነው የማገለግለው። ውሃ ብትከለክለው ያው ከሶስቱ አንዱ ነው ይላሉ። ያው አይሁድ ቀደም ሲል ለመደበቅ ሶስት፣ ለማሰሳትም ሶስት ተራራ የሚያክል ተራራ ያላክለውት ነበረ፣ ቆሻሻን እየጣሉና የዚያን ጊዜ ከሶስቱ አንዱ ነው ይላሉ ሲላት ይህንን ለማወቅ በዛሬው እለት ደመራ አስደምራ፣ ደመራው ነዶ ፍህም ሲጥል ሰንድሮስ የሚባል ነጭጣን አስጢሳ፣ የአጢስም ወደ ሰማይ ደርሶ ለማሳጀት ከሶስቱ ተራራ አንዱ ተራራ ላይ ሰገደ ሰገደ ጢስ በጎልጎታ ይላሉ አባቶቻችን፣ ያውም ሲማሩ በዜማው እንትንና በዛሬው ዕለት የነና አግንታ በዛሬው ዕለት ቁፋሩ አስጀምራ መጋቢት ቀን ያ አስር ቀን ያስወጣችሁ ነው ማለት ነውና መስቀል እያበራ እውራንን እያበራ ድውያንን እየፈወሰ ለምጻሞችን እያነጻ ህሙማንን እንዳለ በአጠቃላይ ዛሬ የዓለም የበራበት ቀን ዛሬ ደግሞ ህሙማን የዳኑበት ቀን ስለሆነ በጸጥታ የጸጥታ አካላት በሙሉ እያከበር ነው እንገኛለን ማለት ነው። እሺ እናመሰግናለን ተመልካቾቻችን፣ እንግዲህ በሚገባ አድርገው ገልጸውልናል። ከዚህ የምትመለከቷቸው አባት ታላቅ የሆነ የቅኔ ጉባኤ ቤት ያላቸው ሲሆን እንደ እግዚአብሔር መልካም ፈቃድ ወደፊት ጉባኤ ቤታቸውንም የምናስጎበኛችሁ ይሆናል። መስቀል የሚለውን ባጭሩ ገልጠው ልናል። እንደው የህዝቡ አከባበር ምን ይመስላል? ሲመለከቱት የህዝቡ አከባበር ከጸጥታውና ከአከባበሩ የተነሳ በጣም አሪፍ ነው። ወጣቱ በሚችለው በራሱ ባለው የበዓል ማክበሪያ እንትን እየዘመረ የሰንበት ተማሪው እየዘመሩ በመዝሙር እንዳጠቃላይ ምንም የጸብ ነገር ሳይነሳበት በሰላም በጸጥታ እየተከበረ በሊቃውንት መሪነት ህዝቡ ሊቃውንቱ መርፊ ህዝቡ ክሩን እየተሰሳበ የዋአ ክብረን አሁን የመደመሩ ሰዓት ላይ ደርሰናል ይገኛል ማለት ነው። በጣም ጥሩ ነው። እንግዲህ እንደነገሩን መምህራችን መስቀል የሰላም ምልክት እንደሆነ እየነገሩ ነው። እስቲ የሚያስተላልፉት መልእክት ካለ እኔ የማስተላልፈው ለክርስቲያን ህዝበ ክርስቲያን መስቀሉን ለሚያከብሩ ለመስቀሉ ታዳሚዎች በሙሉ ህጻናት ከህጻናት እስከ አረጋውያን ድረስ እንኳን አደረሳችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ የሰላም አምላክ ሰላሙን ይስጣችሁ አሁን ያለንበትን ዘመን ደግሞ የሰላም ያድርግልን መስቀል መጀመሪያ ሰላም የተበሰረበት የሰላም መድረክ የሰላም ዋናው መሪያችን ነውና የሰላም ጊዜ ያድርግልን ቀሪያች ዘመናችንን በሰላም እንድናሳልፈው ፈቃድ ይሁንልን ብዬ አስተላልፋለሁ እሺ ተመልካቾቻችን፣ አሁን ደግሞ ወደ እናቶች ደናል እናቶች እንግዲህ ልጆቻቸውን ይዘው የባህል ልብሳቸውን ለብሰው በዓሉን እያከበሩ ይገኛሉ። እስኪ ስምሽን እናስተዋውቅ። ስሜ እስራኤል መለስ እባላለሁ። እሺ እስራኤል፣ እንግዲህ ከዚህ የመስቀሉን በዓል እያከበርን ነው እያከበርሽ ነው ያገኘንሽ። ምን ይመስላል አከባበሩ? አከባበሩ በጣም ደስ ይላል። በአንድነት በጋራ ሆነን በዓሉን ስናከብር የመስቀሉን ታምር ወይም ደግሞ የመስቀሉን የእኛን መዳኛችን መፈወሻችን እያከበርነው ወይም እያነገስነው እንገኛለን። እግዚአብሔር ይመስገን በጣም ደስ ይላል። እንግዲህ እንደዚህ ይህ ዓመታዊ በዓል ለህዝቡ የምታስተላልፊ መልእክት ካለ? ሰላሙ፣ አንድነቱ ጸጥተው እንዲደሙ በሰላም አብዝቶ ቅዱስ ቃሉን ተቀብለን ወይም ደግሞ በዓሉን በሰላም አክብረን ለዚህ ዓመት እንዲያደርሰን የሱ ፈቃድ የሆነ ዘንድ አስተላልፋለሁ። በጣም እናመሰግናለን።

እሺ ተመልካቾቻችን፣ አሁን ደግሞ በመካከላችን የቅድስት ድንግል ማርያም ቤተክርስቲያን ያቋቋም መምህር የሆኑት መምህር ዮሐንስ ይገኛሉ። እንግዲህ እርሳቸውን ያገኘ ናቸው ከዚህ ባለመስቀሉ ከሚከበርበት ቦታ ላይ ስለ ቅዱስ ባለመስቀል ስለ ባሉ አከባበር እንዲነግሩን የፈለግን። እስኪ ከስማቸው ጀመረን እንተዋወቃቸው። ስሞት ማን ይባላል? መምህር ዮሐንስ አብርሃም። እሺ መምህራችን፣ እንዴት ነው ባለመስቀሉ አከባበሩ፣ ምን ይመስላል ሲመለከቱት? ባለ መስቀል አከባበሩ እጅግ በጣም ደስ ነው የሚለው። እኔ የሚገርመው ባላትን የሰጠን እግዚአብሔር በጣም ይክበር ይመስገን ነው የምለው ምንጊዜም። ምክንያቱም በነዚህ በባላትም ጥምቀት አለ፣ መስቀል አለ። ሁለቱ ባላቶች በተለይ በጣም ሚመናኑ ትንሹም ትልቁም ደሃውም ሀብታሙም በአንድ ነጭ ለብሶ በደመቀ ሁኔታ የሚከበሩ ባላቶች ናቸው እና እነዚህን እግዚአብሔር እንደ ቸርነቱ የተቸሩን ባላቶች ናቸው ብዬ በእነዚህ በሁለቶች በዓላት በተለይ እግዚአብሔርን ከልቤ ደስ ባለ ምስጋና መሰግነዋለሁ፣ ደስ ይለኛል። እሺ እናመሰግናለን፣ መምህራችን። እንግዲህ እነ ከምትመለከቷቸው መምህራችን ጉባኤ ቤት ዘርግተው በዛሬ ዕለት የቅዱስ ያሬድን ዜማና አቋቋም እያስተማሩ የሚገኙ አባት ናቸው። እንደው ትውልዱ ባህሉን እንዳይለቅ ወደ አውሮፓውያን እንዳይሳብ እንደዚህ አደባባይ በዓላትን በድምቀት በባህላዊ መንገድ እንዲያከብር የሚያስተላልፉት መልእክት ካለ አዎ ይሄ የጥምቀት በዓልና የመስቀል በዓል በተለይ ሁለቱ በዓላቶቹ ለክርስቲያን ብቻም አይደሉም። እንደ ሀገር፣ እንደ ኢትዮጵያ ማንኛውም ዜጋ ቢያከብራቸው ደስ ይለኛል። ምክንያቱም እነዚህ በዓላቶቹ ሀገርን ኢትዮጵያን የሚያስተዋውቁ ታላላቅ በዓላቶች እንደመሆናቸው መጠን ይሄ ትውልዱ የሀገሬ የኔ ብሎ ሃይማኖት እንኳን ሃይማኖት ያለው ሃይማኖት የሌለው ራሱ ቢተባበርበት ደስ ይለኛል። እሺ፣ በጣም እናመሰግናለን መምህራችንን ቃለ ሕይወት ያሰማልን። አሁን በመካከላችን የሚገኝ መምህር ፍስሐ ይገኛል። እስኪ ስምዎን አስተዋውቁ። ስሜ ዲያቆን ፍስሐ ይባላል። እሺ፣ በዓለ መስቀሉ በጎንቻ ሲሶ እነሴ ወረዳ ቤተ ክህነት አከባበሩ ምን ይመስላል? እንግዲህ ባለመስቀሉ ወረዳ ቤተ ክህነቱን ሁሉም እንዳለ ሊቃውንቱ በተገኝበት በሚያምር ደስ በሚል ሁኔታ፣ ሰላምን በሚሰብ ሁኔታ እንደው ክርስቲያኖቹን በደንብ ስለ መስቀሉ ያላቸውን ጥብቅ ነገር የሚያስረዳ የተለየ በዓል በዚህ ደስ ብሎኛል። ስለዚህ እንኳን አደረሳችሁላል። በጣም እናመሰግናለን። እንደው ህዝቡ በዓሉን እንዳይለቅ ሃይማኖታዊ በዓላትን በደንብ እንዲያከበር የሚያስተላልፉት መልእክት ካለ እንደው ህዝቡ ይህን ሴት ይዞ እንዲቀጥል እንደው የማስተላልፈው መልእክት ዛሬ በተደረገው ፕሮግራም ልክ ነገም ለሰው ስለ መስቀሉ ጠለቅ ተደርጎ ወጣቶች በወጣት አባቶች በአባትነት የባህል ልብሳቸውን ሁሉም ነገር አድርገው ይዘው እንዲገኙ አስተላልፋለሁ። ስለነበረን ጊዜ ሎቢያ ሰሞ የተመሰገነ ይሁልን። በድጋሚ እንኳን አደረሳቸው። እግዚአብሔር ከፍ አድርጋቸው አመስግሉ።